ሰላም ሰላም እንዴት ናችሁ? እንኳን ወደ ዩቲብ ቻናል ላይ በሰላም መጣችሁ። ሰላምና ጤና በያላችሁበት ይብዛላችሁ። ዛሬ እንግዲህ አብረን የምንሰራው ሻምፖ ነው ማለት ነው። በቤታችን በእጃችን ራሳችንን ሻምፖ የምናዘጋጀው ማለት ነው። ሻምፖ ከውጭ መግዛት ቀረ ማለት ነው። የሚገርም ሻምፖ ነው አብረን የምንሰራው ተከታተሉ። ለዚህ ሻምፖ የሚያስፈልገው መጀመሪያ ላይ ሮዝ መሪ ነው። ሮዝመሪ እንደምታውቁት በጣም ብዙ ጥቅሞች አሉት። ከዛ በተረፈ ደግሞ ዛሬ ሻምፖ ነው የምንሰራበት ማለት ነው። እኔ ያለኝ ይሄ ነው ማለት ነው። እንደዚህ ካዘጋጀውኝ በኋላ እጥብ እናደርገዋለን። ምክንያቱም በሚቀመጥበት ሰዓት ያው ስንገዛው ከሱቅ ምናምን አቧራ ምናምን ስለሚኖረው እሱን ጽድት ማድረግ አለብን ማለት ነው። እዚህ በእጃችን በውሃ ብቻ ለቅለቅ እናደርገውና ከዚያም በኋላ ያው ድስት ውስጥ እንዲገባ ወይም ለመቀቀል እንዲመቻን ከነ እንጨቱ ስብር ስብር አድርገን እናስገባዋለን ማለት ነው። ቪዲዮ ላይ እንደዚህ እንደምትመለከቱት ከነ እንጨቱ ስለሆነ የሚያስፈልገን እንደዚህ ሰባብረን እናስገባዋለን ማለት ነው። ታዲያ የዚህ ዩቲዩብ ቻናል ቤተሰብ ካልሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን እንዳትረሱ፣ ቪዲዮን ላይክ ማድረጋችሁን እንዳትረሱ በጣም ጠቃሚ ቪዲዮ ስለሆነ አብራችሁኝ መቆየታችሁን እንዳትረሱ የትም እንዳትሄድ ማለት ነው። ከዛ እንደዚህ ሰበርበር ሰበርበር አድርገን ትንካልን በኋላ ውሃ እንጨምርበት እና እንደምትመለከቱት በትላልቁ መሰባበር እንችላለን ማለት ነው። ከዛ በኋላ ውሃ እናደርግበትና ውሃ እንጨምርበትና ከዛ እንጥደዋለን ማለት ነው። የሚበቃንን ያህል መጠቀምኛ እንችላለን። እናንተ በዛም ማብዛትም ማሳነስም ትችላላችሁ። እኔ ግን ለራሴ ብቻ ስለሆነ እየሰራውኝ ያለሁትኝ ትንሽ ነው የተጠቀምኩትኝ ማለት ነው። እንደዚህ እንጥደዋለን ማለት ነው። ለአስር ደቂቃ ያህል እንደዚህ እናንተ ከትከዋለን ማለት ነው። እሱን እንደዚህ እያንተ ከተክን ማለት ነው። እኛ ያው እኔ ግቢ ውስጥ ስላለ ከግቤን ያመጣውትኝ ማለት ነው። ኦሊቬራ እናንተ ኦሊቬራ ማዘጋጀት ኦሊቬራ ይሄው ከግቤ ቀንጥሼ አመጣውኝ ማለት ነው። እኔ እናንተ ካለበት ሄዳችሁ አምጡ። ከዛም በኋላ እሱንም ያው ግዴታ ማጠብ ስላለብን አጠብኩትኝ። ከዛ ሁልጊዜ ኦሊቬራ ስንጠቀም ከስር ያለችዋ ቢጫ ፈሳሽ ነገር ያለባት ክፍል እሱን መጠቀም የለብንም ማለት ነው ለጸጉራችን ጥሩ ስላልሆነ ማለት ነው። እሱን ይኸው እየጣልኩኝ እንደምትመለከቱት ቪዲዮ ላይ ከተፍ ከተፍ አድርጌ እሱን አዘጋጀሁትኝ ማለት ነው። በዚህ መሀል እንግዲህ ሮዝመሪ ደርሶ ኦልሞስት ወርዷል እና አስር ደቂቃ ደርሶ ወርዷል እና ከዛም በኋላ እንደምትመለከቱት ኦሊቬራይን እንደዚህ አዘጋጀሁት ማለት ነው። በዛ አድርጌን ያዘጋጀሁት ኦሊቬራውን የኦሊቬራም እንደሚታወቀው በጣም ብዙ ጥቅሞች አሉት። ከዛ እንደዚህ ከውስጥ ያለውን ደግሞ ጄሉን ለማውጣት እንዲመቸን ከዳርና ዳር ግዴታ መቁረጥ አለብን፣ ቪዲዮ ላይ እንደምትመለከቱት ማለት ነው። እሱ በጣም ቀላል ነው። መሀል ላይ ያለውን ጄል ለማውጣት በጣም ያቀልልናል ማለት ነው። ታዲያ እስካሁን ድረስ ይህንን ቪዲዮ ላይክ ካላደረጋችሁት፣ ላይክ ማድረጋችሁን እንዳትረሱት። እንደዚህ ካዘጋጀነው በኋላ ወደ ቀጣዩ ስራችን ነው የምንሄደው ማለት ነው። ቀጣይ ስራችን የሚሆነው ደግሞ ጄሉን ማውጣት ነው ማለት ነው። ከውስጥ ጄሉን ማውጣት ነው። ቆዳዋን ከላይ ቪዲዮ ላይ እንደምትመለከቱት ቀስ አድርገን እናነሳና ከላይ ያለውን መሀል ላይ ያለችን ጄሏን ብቻ ስለሆነ የምንፈልገው ነጯን ክፍል ጄሏን ብቻ እንደዚህ እናወጣለን ማለት ነው። እያወጣሁኝ እንግዲህ ያለኝን በሙሉ እንደዚህ አድርጌ አውጥቻለሁ ማለት ነው። የሚበቃንን ያህል እንጠቀማለን ማለት ነው። እናንተ የሚበቃችሁን ያላችሁን ያህል መጠቀም ብትጠቀሙ መልካም ነው። ያው እንደሚታወቀው በጣም ብዙ ጥቅሞች አሉት፣ ኦሊቬራ ብዙ ጥቅሞች አሉት የታወቀ ነው። ከዛም በኋላ እንደዚህ ካዘጋጀነው በኋላ በንጹህ ሳህን ላይ ንጹህ አድርገን፣ አረንጓዴ ክፍል እንዳይገባ ኩልል ያለ ውስጡን ጄሉን ብቻ ነው የተጠቀምነው። ከዛኔ ይህን ያክል አወጣሁኝና ቁጭ አደረግኩትኝ ማለት ነው። ይሄን ይመስላል። ሲወጡ ካያችሁት ጽድት ያለ ነው። ከዚያም በኋላ ሮዝ መሪያችንን ደግሞ እንደዚህ ሆኗል ማለት ነው። ከአስር ደቂቃ በኋላ ውሃው መጠጥ ብሎ ትንሽ ነው የነበረው። ውሃው ግን በቂ ስለነበረ በቃ። ከዛም በኋላ ይሄን እንደዚህ ካደረግኩኝ በኋላ ደግሞ ሌላ ነገር ደግሞ እንጨምራለን ማለት ነው። ሌላ ነገር ደግሞ የምንጨምረው ሳሙና ነው ማለት ነው። ይሄን ይመስላል። ያ የተጠቀምኩ ሳሙና ይሄን ይመስላል። ሳሙናውም ከኦሊቬራና ከኦሊቭ ኦይል የተሰራ ነው። ከዛ ናቹራል ይላል ይሄው መቶ ፐርሰንት ናራል ይላል። ወደ ስክሪኑ አስጠቅች ላቸኋለሁ በደንብ እንድታዩት ማለት ነው። ማንኛውንም ሳሙና ምናምን የምንጠቀማቸውን ነገሮች ስንገዛ ከመግዛታችን በፊት እላዩ ላይ የተጻፉትን ነገሮች ብናነብ በጣም መልካም ነው ማለት ነው። ከዛን ከውስጡ ሳሙናዋን አውጥቼ ግማሹን ነው የተጠቀምኩት። በጣም ይቅርታ ስላልቀረጽኩላችሁ ስቆርጠው ቪዲዮ ሪካርድ ያደረግኩ ምስሉ ነበር ግን አላደረግኩኝም። ግማሹን ብቻ ነው የተጠቀምኩትኝ። ከዛ ሳሙናዋን እንደዚህ እያደረግኩኝ አወጠዋለሁ ማለት ነው። እንደዚህ ክትፍ ክትፍ እያደረግኩኝ ቪዲዮ ላይ እንደምታዩት ቀጠንጠን ቀጠንጠን አድርጌ እንደዚህ አዘጋጀዋለሁ ማለት ነው። ግማሹን ሳሙና ብቻ ነው የተጠቀምኩትኝ። እናንተ ለብዙ ሰው የምትጠቀሙ ከሆነ በዛ በዛ አድርጋችሁ ማዘጋጀት ትችላላችሁ። ከዚያ እንደዚህ ካዘጋጀሁትኝ በኋላ መጀመሪያ ኦሊቬራይን መፍጫ ውስጥ ከተዋለሁኝ። ከዛ ልክ ለአምስት ሰከንድ ያህል እፈጨዋለሁ ማለት ነው። ከዛ አምስት ሰከንድ ያህል ፈጭችው እንደዚህ መጥቻለሁ በጣም ሙሉ ለሙሉ አላደቀኩትም ማለት እንደዚህ ጁስ አላደረኩትም። ኦሊቬራውን ማለት ነው። ከዚያም በኋላ ሳሙናውን ጨመርኩበት ማለት ነው። የተዘጋጀውን ሳሙና ያዘጋጀውትን እንደዚህ ጨመርኩበት አንድ ላይ። ከዛ ሚክስ አደርገዋለሁ ማለት ነው። አንድ ላይ እቀላቀላቸዋለሁ ማለት ነው። እንደምትመለከቱት እንደዚህ አንድ ላይ ከቀላቀልኳቸው በኋላ የሮዝመሪውን ደግሞ ውሃ እጨምረዋለሁ ማለት ነው ውስጥ ላይ። ሁሉም በጣም ናቹራል የሆኑ ነገር ናቸው። ስለዚህ ብንጠቀማቸው ምንም የማይጎዱን ሻምፖ ከውጭ ገዝተን ከምንጠቀም እቤታችን ማዘጋጀት እንደዚህ ከቻለን አዘጋጅተን ብንጠቀመው በጣም መልካም የሆነ ጥሩ ነው። ተጠቀሙ ትላችኋለሁ። ከዛ ይኸው እንደዚህ እንደምትመለከቱት እንግዲህ የሮዝ መሪውን ውሃ እዛ ውስጥ ጨመርኩኝ። ከዛም በኋላ አንድ ላይ አብሬ እፈጫዋለሁ ማለት ነው። ይሄንን ሁሉንም ነው የጨመርኩት እኛ ያዘጋጀሁትን ውሃ ማለት ነው እንዳለን የጨመርኩት ከዛም በኋላ እፈጨዋለሁ ማለት ነው። አንድ ላይ አቀላቅየው ከዛ እፈጨዋለሁ ማለት ነው። እና እስካሁን ድረስ የዚህ ዩቲዩብ ቻናል ቤተሰብ ካልሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ መሆናችሁን እንዳትረሱ። ይህንን ቪዲዮ ላይክ ማድረጋችሁን እንዳትረሱ። ከዛም በኋላ ይኸው እንደምትመለከቱት እንደዚህ ፈጨሁትኝ ማለት ነው። ከዛ ከፈጨሁት በኋላ ይሄን የመሰለ ውጤት አገኘው ማለት ነው። የሚገርም ሻምፖ ነው። በጣም ጥሩ ነው። እናንተ እንደዚህ መጠቀም ካልፈለጋችሁ ላይክ በማጣሪያ ነገር፣ በጨርቁ ማጣሪያ ማለት ነው። በሱ አጣርታችሁ መጠቀም ትችላላችሁ። ከፈለጋችሁ ደግሞ እንደዚሁም መጠቀም ትችላላችሁ። እንደዚህ ታደርጉስ ደግሞ ከወፈረባችሁ ውሃ ጠብ ማድረግ ትችላላችሁ። እኔ አሁን ወፈር ስላለብኝ ጁስ መፍጫዬን ውሃ አለቅልቄ ጨምሬ በታለሁ ማለት ነው። እንደዚህ እንደምትመለከቱት ጨምሬበታለሁ ማለት ነው። እናንተ ጨምር አርጋችሁ ውሃ በዛ አርጋችሁ መጨመር ትችላላችሁ። በጣም ነው የወደድኩት፣ ተጠቀሙት። እርግጠኛ ነኝ ትወዱታላችሁ፣ ትጠቀሙበታላችሁ እንጂ አትጎዱበትም። እና ስለተከታተላችሁኝ ከኔ ጋር ስለነበራችሁ በጣም አመሰግናለሁኝ። ከዚያ ወደ አዘጋጀሁት እቃ እገለብጠዋለሁ ማለት ነው። እንደዚህ የተረፈኝን ግን እዚሁ ላይ እቃ ላይ ስገለብት ተርፎኝ ነበረ። የተረፈኝን ግን ወዲያ አሁኑ ነው ፀጉሬን የታጠብኩበት ማለት ነው። ፀጉሬን ከታጠብኩበት በኋላ በጣም በጣም በጣም ቆንጆ ነበረ፣ በጣም አሪፍ ነበረ። በጣም ወድጄዋለሁ። ለዛ ነው ለእናንተ ሼር ላደርግላችሁ የወደድኩትኝ ማለት ነው። ስለተከታተላችሁኝ አብራችሁኝ ስለነበራችሁ በጣም አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ቆይታ ሰላምና ጤና ይብዛላችሁ። እስካሁን ድረስ ከኔ ጋር ስለሆናችሁ አመሰግናለሁ። ባይ። በቀጣይ ቪዲዮ እስክንገናኝ መልካሙን ሁሉ እመኝላችኋለሁ። ባይ ባይ።